ኒቆዲሞስ ራሱ እኮ መምህር ነው። የእሱ መምህርነትና የክርስቶስ መምህርነት ግን ይለያያል። ምክንያቱም እንደዛ መኮን እኔም ከእግዚአብሔር መጣሁ ይል ነበረ። ዮሐንስ አፈ ወርቅ የመጀመሪያው ሰው ከአፈር ተፈጠረ፣ ሁለተኛው ሰው ግን ክርስቲያን ከውሃ ተፈጠረ ብሎ ይናገረዋል ማለት ነው ይህን ይተረጉመዋል። አንተ እግዚአብሔር ካልሆን ከበስተቀር አንተ የምታደርጋቸውን ነገሮች ሊያደርግ የሚችል ሰው የለም። ስለዚህ መምህር ሁነህ ከእግዚአብሔር እንዳመጣ ኒቆዲሞስ ራሱ እኮ መምህር ነው። የእሱ መምህርነትና የክርስቶስ መምህርነት ግን ይለያያል። ምክንያቱም እንደዛ መኮን እኔም ከእግዚአብሔር መጣሁ ይል ነበራ፣ አይደለም የክርስቶስ አመጣጥ ሌላ ነው። መምህር ሁነህ ማለት ሰው ሁነህ ማለት ነው። በሌላ አባባል አምላክ ሲሆን ራሱ ሊያስተምር በሰው አይደለም፣ በነቢይ አይደለም፣ በመልእክተኛ አይደለም፣ ራሱ ከአብ ዘንድ ወጥቶ እንደመጣ ግን ክርስቶስ ምንድን ነው እያለ ያለው በጣም የሚገርም ነው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር በእግዚአብሔር መንግስት ሊያይ አይችልም። ማለት እንዲህ ብለህ እንኳን ብታምን ነው እግዚአብሔር ከአንተ ጋር ነው ብለህ ወይም እግዚአብሔር ነህ ብለህ ብታምነኝ እንኳን መምህርን፣ ቄስ ይቅርታ እንዳቋርጥዎትና፣ ሰው የክርስቶስን ትምህርት ሳያውቅ ማመን ይችላል እንዴ? ሰው የክርስቶስን ትምህርት ሳያውቅ ማመን ይችላል ወይ? አዎ። ኒቆዲሞስ የክርስቶስን ትምህርት አያውቅም። ኢየሱስን ነው የሚያውቀው። ስለ ኢየሱስን ነው ምለውም ኢየሱስን ያው የተገለጠ ነገር እያደረገ ስለሆነ ነው። አውቆ መጥቶ ጥያቄ ጠይቀው ጀስቲፋይ ሊያደርግ መጣ ያልኳችሁ ቅድም ሶ ክርስቶስ ግን ትምህርቱን ሲነግረው ኒቆዲሞስ እንደውም ማቅ ነበር አይደለም ያለው። እንዴት ይሆናል? እንዴት ሰው ዳግመኛ እናቱ ማፀን ውስጥ ገብቶ ምናምን እንዴት ይሆናል ነው ያለው። የክርስቶስን ትምህርት ሳያውቅ እንዴት ነው ሰው አመነ የምትሉት? በኮንፊደንስ አምኖ ነው የመጣው። እንዴት ይባላል? የክርስቶስን ትምህርት አያውቅም እንዴት እንደሚባል አስረዳ። በሁለት መንገድ አስረዳሃለሁ። አንደኛ ይሄ ሰውዬ የአይሁድ አለቃ የሚባል መምህር ነው የብሉይ ኪዳን መምህር ነው። ብሉይ ኪዳን ደግሞ ለሐዲስ ኪዳን ጥላ ነው። ጸሐፍት ፈሪሳውያን ክርስቶስን ሲከሱት የነበረው ይባል የነበረው ክርስቶስ አንተ አይደለህም ነው እንጂ፣ ስለ ክርስቶስ በቂ መረጃ አላቸው። ለምሳሌ ጌታችን ሲወለድ ለሄሮድስ በየት ይወለዳል ክርስቶስ መሲሁ ብሎ ሲጠይቃቸው፣ በቤተልሔም እንደሚወለድ ሚክያስ እንደተናገረ አስቀድመው ትንቢት ጠቅሰው ያስረዱት የኦሪት መምህር ናቸው። የኦሪት መምህራን እኮ ችግር የለባቸውም። ክርስቶስ እንደሚመጣ መሲህ እንደሚመጣ በደንብ አድርገው ያውቃሉ። ችግሩ ግን ምንድን ነው? ከቅድስት ድንግል የተወለደው ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ ነው ብለው ግን አልተቀበሉትም ነው ስለዚህ እዚህ ጋር አንድ ላይ ጥያቄ እምነት ከምንድን ነው የሚመጣው? አይ፣ አንድ ላይ መልሱልኝ። እምነት ከምን ይመጣል? ታዲያ ትምህርት። አሁን እምነቱ ከየት መጣ? ይሄ ሰውዬ ክርስቶስን ሲከታተለው ነበረ። ትንቢቱን ሲጠባበቅ ነበረ። ዘመኑን ሰፍሯል፣ ቆጥሯል። ጊዜው ደርሷል። ታዲያ ክርስቶስ ማስተማር ሲጀምር፣ ማገልገል ሲጀምር ምን አለው? መምህር ሁነህ ከእግዚአብሔር ማለት እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል ምልክቶቹን አይተዋል ማለት ነው። ክርስቶስ ምን ሲያደርግ ድዊ ሲፈውስ፣ ሙት ሲያስነሳ፣ እውር ሲያበራ፣ ሲያስተምር በዚህ ውስጥ እናያለን። አየህ፣ ሊያደርግ የሚችል የለም። መምህር ሁነህ ደግሞ አለ። አየህ፣ ትምህርቱንም ሰምተዋል ማለት ነው። ከእግዚአብሔር እንደመጣ እናውቃለን። ስለዚህ የሰውዬ አያቀምልናል አንችልም። አንደኛ፣ ሁለተኛ ዮሐንስ ዘጠኝ ላይ ስንሄድ ዘእውሩ ተወልደው ወይም እውር ሁኖ የተወለደውን ሰው ስናይ አይኑን ብቻ ነው የፈወሰው። በኋላ ላይ አንተ በእግዚአብሔር ልጅ ታምናለህ ወይ አለው። አምንበት ዘንድ ማን ነው አለው። ከፊትህ ቆመዋል ሲለው ሰገደለት ይላል። ዝርዝር ትምህርት ግን ሲያስተምረው መጻፉ አይነግረንም። አሁን ይህን አላመነም ልንለው ነው? ኒቆዲሞስማ እንደውም የብሉይ ኪዳን መምህር ነውና ክርስቶስን በብሉይ ኪዳን ውስጥ ያውቀዋል ዘመኑን ሰፍሮ ቆጥሮ ይጠባበቃል። እንደገና እዚህ እንደነገረን ደግሞ ምልክቶቹን ሲያይ ነበረ፣ የሰራውን ተአምራት ከቃና ዘገሊላ ጀምሮ ያደረገውን ድርጊት ያምን ነበር። ይሄን አምኖ ጣጣውን ጨርሶ፣ አይሁድ ግን እንዳያዩት ስለሚፈራ ወደ የት መጣ? ወደ ክርስቶስ። ይሄ ሰውዬ አማኝ ነው፣ እምነቱ ግን ፍጹም አይደለም። ሐዋርያት የሚፈሩ ነበር፣ አያምኑም ልንላቸው ግን አንችልም። የመንፈስ ቅዱስ ጸጋ እስኪሰጥ ድረስ ፍርሃት አራቀላቸውምና፣ ስለዚህ ክርስቶስ ግን ምን አለው? እንዲህ ብለህ ብታምንም ነው ድጋሚ ካልተወለድ ከእግዚአብሔር መንግሥት ልታያት አትችልም አለው። ከዚህ በኋላ የሚዘረዝረው ስለ ጥምቀት እንጂ ስለ እምነት ከሆነ እምነቱን እኮ ጣጣ ላይ ጨረሰ ጣጣው። ስለዚህ አያቅም ልንለው አንችልም። ያውቃሲስ አሪፍ ማብራሪያ ነው። እኔ ደግሞ ምን አልኳቸው? እንግዲህ ቀደም መወለድ እንግዲህ የሚጀምረው በምንድን ነው ብያቸዋለሁ? በእምነት ነው ብያቸዋለሁ። ለምንድን ነው ያልኩት እንደዛ? ዮሐንስ አንድ አስራ ሁለት ላይ ቀደም እንዳነሳሁት ሰው በማመን የእግዚአብሔር ልጅ ይሆናል ከእግዚአብሔር ይወለዳል እያለ ነው ሰው። እናንተ ደግሞ እዚህ ጋር ኢየሱስም እየተናገረው ያለው ለኒቆዲሞስ ከእግዚአብሔር ቃል ነው። ከእግዚአብሔር ቃል እና ከመንፈሱ እንዲወለድ ነው እየነገረው ያለው እንጂ በውሃ ማጥመቅ ጀስት፣ እኛ እንፈጽመዋለን። የክርስቶስ ህግ ነው፣ እንቀበለዋለን። ግን አዘፈር እስቲ እየተናገረ ያለው በክርስቶስ ኢየሱስ በራሱ እንዲያምን፣ ከዛ በኋላ ደግሞ በመንፈሱ እንዲኖር በዚህ ነው ምፈጠር። አንድ ጥያቄ ልጠይቀህ ታሚ፣ አንድ ጥያቄ ብቻ ልጠይቀህ አንድ ጥያቄ እሺ። ለምሳሌ ዳግም ልደት ማለት በማመን የሚመጣ ነው ብለኸኛል አይደል? አንድ ሰው ሲያምን ይወለዳል ብለኸኛል አይደል? አይ የእግዚአብሔር ቃል እንደዚያ ይላል። እሺ የቅዱስ ማርቆስ ወንጌል ምዕራፍ አንድ ላይ አጋንንት ቅዱሱ የእግዚአብሔር ልጅ ሆይ ካለ ጊዜያችን ልታጠፋን ለምን መጣህ ብለው ያምናሉ። ቅዱስ የእግዚአብሔር ልጅ ደግሞ የሚለው ቅዱስ ጴጥሮስ አንተ ክርስቶስ ወልደ እግዚአብሔር ያየው አንተ ክርስቶስ የሕያው እግዚአብሔር ልጅ ክርስቶስ ነው ካለው ጋር ተመሳሳይ ቃል ነው። አጋንንት እነዚህ አጋንንት ዳግም ልደት አግኝተዋል? አጋንንት ምን ብሎ ነው የሚያምኑት? ማርቆስ አንድ አውጣልኝ። ታላቁ ቁጥር 24 ላይ ነው እርሱም የናዝሬቱ ኢየሱስ ወይ ይሄው እሺ፣ አንብብለት። ታላቁ እሺ፣ እሺ ላንብብለት። እሺ፣ የናዝሬቱ ኢየሱስ ወይ፣ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆን አውቅሃለሁ፣ የእግዚአብሔር ቅዱሱ ብሎ ጮኸ። ኦኬ ይላል ይሄ ጋኔን አምኗል። አላማ ሳሚ ለኢየሱስ ሴጣን ምንድን ነው የሚያምነው? የተናገረው ውሸት ነው? ቅዱስ የእግዚአብሔር ልጅ መሆነ ክርስቶስ ሴጣን እንደዛ ብለዋልና ስህተት ነው ወይ? ድገረኝ። ይኸውልህ ስህተት ነው ወይ የተናገረው ርኩስ መንፈስ። ይቅርታ አድጉልኝ፣ ቀሲስ ምንም ማይገናኝ ነገር እያወሩኝ። ለምን አይገናኝም? ይኸውልህ አሁን ሴጣን ይጠቅሱልኛል። እኔ በእምነት ይዳናል ስል ሴጣን እንዴት ነው አንስተው፣ ሴጣን የሚያምናል ስወድነዋለቃል ቴስቲሞኒ ብቻ ነው ካልከኝ፣ እንዳግም ልደት እኛ እስከዚህ ውጭ ምናል ቅዱስ ጴጥሮስ ቅዱስ ማቴዎስ ወንጌል ምዕራፍ አስራ ስድስት ላይ እኮ ያለው ይሄንን ነው። አንተ እቱ ክርስቶስ ልትሆነው ክርስቶስ። እሺ ቀሲስ ቀሲስ፣ እንደ መሰላችሁ መጽሐፍ ቅዱስ ነው የሚያዘን። መጽሐፍ ቅዱስ ምን ይላል? ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። ሰው ነው የሚለው ሴጣን አይልም እዛ ጋ እና ሴጣን እንደዛ ስላለ ሴጣን እንዴት አልዳንም አይባልም። ጳውሎስም ሲጽፍልን ሰው በልቡ አምኖ በአፉ መስክሮ ይድናል ነው የሚለው። እኛም የእግዚአብሔር ልጅ የምንሆነው ዳግም የምንወለደው በእምነት ነው እኮ። ጋንት ይሄ ጋኔን አምኗል አላመንም ጋኔን ሰው ነው እንዴ? እሺ ያዕቆብ አንድ ነው ጋኔን ያዕቆብን አውጣለት እሺ ሲጀመር እንዴት ነው ሴጣን የሚጠቀሰው? ስ መጽሐፍ ስለጠቀሰው ይቆይ። ያ አጋንንትን እንደሚያምኑ ደግሞ እናሳየውና እስኪ አያምኑም የሚል ከሆነ ደግሞ እንግዲህ ችግር ነው። እሺ፣ ከታላቁ ጋር ቀጥሉ። እሺ፣ በጣም ጥሩ። ያምናሉ ይንቀጠቀጡማል ይላል ዮሐንስ፣ ያዕቆብ ላይ ያምናሉ ይንቀጠቀጡማል። ማለት የእግዚአብሔር ልጅን አድነን፣ በስምህ እናምናለን፣ በልባችን አምነን አልባፋችን እመሰክራለን ይላሉ ነው? አይደለም። ምንድን ነው ሁሉም ፍጥረት የእግዚአብሔርን ትልቅነት እና ክርስቶስ ደግሞ የተገለጠበትን የማዳኑ ስራ ነው። ስለዚህ አሁን አጋንንቱ ያምናሉ ወይስ አያምኑም? ቀላል ጥያቄ ነው። አጋንንት እኮ ከመውረዱ በፊት ልክ እንደነ ገብርኤል እግዚአብሔርን እያገለገለ ነበር። ይኸውልህ፣ የኔን ጥያቄ ብቻ መልስ። አጋንንት ያምናሉ ወይስ አያምኑም? ምንድን ነው የሚያምኑት? ንገረኛ ነው። ክርስቶስ የእግዚአብሔር ልጅ እንደሆነ ያምናሉ ወይስ አያምኑም? የእግዚአብሔር ልጅ እንደሆነ ያምናሉ አይደል? ምሳሌ አጋንንትም ያምናሉ፣ ይንቀጠቀጡማል። አሁን ታዲያ ያሳዩ፣ የማርቆ ወንጌል ላይ ምን ሚል ነው? ኧረ ቀሲስ፣ እኔ ትግስት የለኝም እንዴ! ነገር ላይ እና ቀጥሉ ቀሲስ። ድህነት ድህነት ምን ማለት ነው የሚለውን በደንብ መረዳት መቻል አለብን። አሁን ይሄን እየገለጽኩልህ ያለሁት ለምንድን ነው? ጀስት ቃል ስላወጣህ ብቻ ክርስቶስ ማንነቱን ማመን ማለት እኮ ማንነቱን ማወቅ እኮ ነው። አይሁድ እኮ የክርስቶስን ማንነት ነው የካዱት። አንተ ያ የሚጠበቀው የሚያድነው መሲህ አይደለህም ነው ያሉት። እሱን ወደ ይሆንባቸው ሆንክማ ቢሉት ይጠቀሙ ነበር። ስለዚህ ወደ ኒቆዲሞስ ስንመለስም ኒቆዲሞስ የአይሁድ መምህር ነው። በትንቢት ክርስቶስም ኮምፕሊትሊ ያውቀዋል። ለዚህ ደግሞ ሌላ ማስረጃችን ቅዱስ ጳውሎስን መጥቀስ እንችላለን አሁን ቅዱስ ጳውሎስ ሐዋርያ ተብሎ ነው የሚጠራው ሙሉ ሐዋርያ ነው ክርስቶስ ግን ሲያስተምረው አናይም ግን የኦሪቱ መምህር ነበረ የሚጠበቀው ክርስቶስ አይደለም ብሎ ስለሚያምን ነበር አሳዳጅ የነበረው የሚጠበቀው ክርስቶስ እንደሆነ ያመነለት ግን የትምህርት ችግር የለበትም አስራ አራት መልእክት ነው የጻፈው ለምን ኦሪቱን በደንብ ተምሮታል ብሉይ ኪዳን ማሕፀን ነው ሐዲስ ኪዳን ጽንስ ነው ብሉይ ኪዳን ጥላ ነው፣ ሐዲስ ኪዳን አማናዊ ነው። ስለዚህ ብሉይ ኪዳን ትንቢት ነው፣ ሐዲስ ኪዳን ትርጓሜ ነው። ብሉይ ኪዳንን በሚገባ የተማረ መጽሐፍት ሁሉ ስለ እርሱ ይናገራሉ ኮነ የተባለው። ስለ እርሱ የማይናገር ጌታ ራሱ ተናግሯል። እናንተ በመጽሐፍት የዘላለም ሕይወትን የምታገኙ ይመስላችኋል፣ እነሱን ትመረምራላችሁ፣ ነገር ግን እነሱም የሚናገሩ ስለ እኔ ነው አለ። ስለዚህ ኒቆዲሞስ የብሉይ ኪዳን መምህር እንደመሆኑ በሚገባ ተረድቶ እንደገና ደግሞ አንተ የምታደርጋቸው ምልክቶች አለ። ክርስቶስን ምልክት ሲያደርግ ተከታትሎታል። ቃና ዘገሊላ ላይ ተአምር ሲሰራ አውቋል፣ ተከታትሎታል፣ አረጋግጧል። ድዊ ሲፈውስ ሙት ሲያስነሳ እንደገና ደግሞ ከእግዚአብሔር መምህር ሆነህ እንደመጣ ብልቷል። ትምህርቱንም ሰምተዋል፣ አመነ በቃ ፔሬድ። ክርስቶስ ግን ምን አለው? ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት አይወርስም አለው። ማለት እንደፈለክ እንዲህ ብለህ ብታምን እንኳን ከእግዚአብሔር እንደመጣሁ ብትቀበለኝ እንኳን ከአይሁድ ተለይተህ ግን የሚቀረህ ነገር አለ ድጋሚ ካልተወለድክ አትድንም አለው እን አሁን እዚህ ጋር ግራ ገባው አዲስ ነው ቀሲስ በጣም ጥሩ እኔም እኮ ቅድም ከመደምደሚያው ነው የጀመርኩት አሁን እዚህ ጋር የሚነሳው ጥያቄ ምንድን ነው ታዲያ ኢየሱስ ዳግመኛ ካልተወለድክ የእግዚአብሔር ልጅ አትሆንም አለው ሬስ የሚደረገው ጥያቄ ሰው እንዴት ነው ታዲያ እግዚአብሔር ልጅም የሆነው የሚለው ላይ ደግሞ ዮሐንስ አንድ አስራ ሁለት ላይ እግዚአብሔር ልጅ የምንሆንበትን መንገድ አስቀምጦልናል። እሱን እሱን ደግሞ ዘርዝሬ ዘርዝሬ ላስረዳት፣ አላቁም መጥቶ ነበር። እሱን ደግሞ ዘርዝሬ ላስረዳት፣ የዮሐንስ ወንጌል ምዕራፍ አንድ ጥቅል ጉዳይ ነው የነገረን። ማለት ሰው የእግዚአብሔር ልጅ የሚሆንበትን፣ ላመኑት ለተቀበሉት የእግዚአብሔር ልጆች ሁን ስልጣን ሰጣቸው አለ ጥቅል ሐሳብ ነው። ይህንን ከምን ጋር እናያይዘው መሰለ፣ ከኦሪ ዘፍጥረት ከምዕራፍ አንድ ጋር። ኦሪ ዘፍጥረት በነገራችን ላይ የዮሐንስ ወንጌል ለሐዲስ ኪዳን ኦሪ ዘፍጥረት ነው። ከመጽሐፍት ሁሉ በላይ ቁንጮ ነው። ኦሪ ዘፍጥረት ምዕራፍ አንድ ስንሄድ ምን ይለናል? ምዕራፍ አንድ ቁጥር 26 ላይ እግዚአብሔር ሰውን በመልኩና በአርአያው ፈጠረ፣ ወንድና ሴት አርጎ ፈጠራቸው ይላል በደፈነው በቃ ተፈጥረዋል ልንል ስንል ምዕራፍ ሁለት ላይ ስትገባ እግዚአብሔርም ከምድር አፈር ሰውን አበጀው፣ በአፉም ምንድን ነው የህይወት እስትንፋስ እፋለበት፣ ሰውም ሕያው ነብስ ያለው ሆነ ይልሃል። ዝርዝር ዝርዝሩን እንዴት እንደፈጠረው ይናገራል። ቀጥሎ ስትወርድ ደግሞ በአዳም ላይ ከባድ እንቅልፍ ጣለበት፣ ሔዋንን ከጎኑ አጥንት አወጣ ይልሃል። አየ ምዕራፍ አንድ ላይ ፈጠረ ብሎ በጥቅል የተናገረውን ምዕራፍ ሁለት ላይ ግን እንዴት እንደፈጠረ ዘረዝረው። ልክ እንደዚህ ሁሉ የዮሐንስ ወንጌል ምዕራፍ አንድ ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ ሆኑ ዘንድ ስልጣንን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከወንድ ወይም ከሴት ፈቃድ አልተወለዱም ያለውን ያመጣና ምዕራፍ ሶስት ላይ ልክ ምዕራፍ ሁለት ላይ እንዴት እንደሚወለዱ ሲዘረዝር ያምኑና ከውሃና ከመንፈስ ቅዱስ ሲጠመቁ ማለት ዝም ብሎ ውሃ ውስጥ መግባት ሳይሆን ከተጸለየበት ካህን ከባረከው ልጅነትን ከሚያሰጠው ውሃ ውስጥ ገብተው ሲወጡ ምን ይሆናሉ? ክርስቲያን ይሆናሉ። ምዕራፍ አንድ ላይ ጥቅሉን፣ ምዕራፍ ሶስት ላይ ዝርዝሩን። ኦሪት ዘፍጥረት ምዕራፍ አንድ ላይ ጥቅሉ የሰው አፈጣጠር፣ ምዕራፍ ሶስት ላይ ዝርዝሩን። ለዚህ ነው ቅዱስ ዮሐንስ አፈወርቅ የመጀመሪያው ሰው ከአፈር ተፈጠረ፣ ሁለተኛው ሰው ግን ክርስቲያን ከውሃ ተፈጠረ ብሎ ይናገረዋል ማለት ነው። ይህን የተረጉመዋል። አጠቃላይ ክርስቲያናዊ ስዕሉ ይህ ነው። ስለዚህ ቆይ ሀሳቤን እግር በእግር እንሂድና የዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ ሁለት ሀሳብ ጥቅል ሀሳብ ነው እንጂ መሬት ላይ የሚወርድ ሀሳብ አይደለም። ነው የሚሉ ይንቀሲስ አይደለም። ጥቅል ሀሳቡ ምንድን ነው የሚለው? ያመኑት ስልጣን ተሰጣቸው ልጅነት ይላል። ኦኬ እንዴት? የሚል ጥያቄ ታነሳለን። እምነት እንዴት እንደሚገለጽ ደግሞ ምዕራፍ ሶስት ላይ ምን ያሳያል? መጀመሪያ በክርስቶስ ታምናለህ። ሳታምን ወደ ምስጢራት አትመጣም። ከዛ በኋላ ወደ ጥምቀት ትመጣለህ። ስትጠመቅ እችን አስጨርሰኝ። ልክ ስትጠመቅ፣ አንደኛ ሮሜ ላይ እንደተገለጸው በጥምቀት ከሞቱና ከትንሣኤው ጋር ትተባበራለህ። አንድ የሐዋርያ ሥራ ምዕራፍ ሁለት ላይ እንደተገለጸው በጥምቀት የኃጢአት ስሬት ታገኛለህ። ሁለት እንደገና ገላቲያ ላይ እንደተገለጸው በጥምቀት ክርስቶስን ትለብሰዋለህ። አዲስ ሰው ሁነህ ትወጣለህ ማለት ነው። ይሄ ነው ኦኬ። ስለዚህ በእምነት ብቻም ሳይሆን በጥምቀት ነው የሚዳነው፣ ነው የሚሉኝ። አምኖ በመጠመቅ ልክ ነው።